ሕማማት። ደራሲ ዲያቆን ሄኖክ ኃይሌ። አዘጋጅ ገብረ መስቀል ወርቅ። ነው ተንገዳታ የሁላችን ጌታ አዳም በልቶ በመጣ በሽታ። ክፍል 22 እናቱ ከመስቀሉ አጠገብ። የመስቀሉ ዓይን ምስክር ወንጌላዊው ዮሐንስ በዕለት ዓርብ የነበረውን ሁኔታ ሲዘረዝር በኢየሱስ መስቀል አጠገብ እናቱ ነበረች አለ። በቤተልሔም ድንግል ማርያም ከመስቀሉ አጠገብ ነበረች። ወይን የተተከለችው ድንግል ማርያም ከመስቀሉ አጠገብ ነበረች። ወይን ለሌላቸው ወይን በተሰጠበት በቃና ዘገሌላ ሁሉ ሲሰጥ በዛ ቆማ ነበር የተባለላት ድንግል ልጇ ደሙን ለዓለም ሁሉ ሲሰጥ በዛ ቆማ ነበር። እርሷ እንደ ሰርግ ቤቱ አጠራር አንቺ ሴት ብሎ በመጥራት አልደረሰም ያለው ጊዜ መድረሱን አመለከተ። ዮሐንስ ወንጌል ምዕራፍ 2 ቁጥር 1 እስከ 11 ድንግል ማርያም እንደ መጀመሪያዊቱ ሔዋን በዕፀ በለስ ዛፍ ላይ የተሰቀለውን ፍሬ ሳይሆን በዕፀ መስቀል ላይ የተሰቀለውን የማይጸኗን ፍሬ እየተመለከተች ቆማ ነበር። የቀደመችው ሔዋን ዛፉ ለመብላት ያማረ እንደሆነ፣ ለአይን እንደሚያስጎመጅ፣ ለጥበብም መልካም እንደሆነ አየች። ለባሏም ሰጠችው፣ እርሱም ከእርሷ ጋር በላ። የሁለቱም ዐይኖች ተከፈቱ፣ ዕርቃናቸውንም መሆናቸውን አወቁ። የበለስ ቅጠሎች ሰፍተው ለራሳቸው ግልድም አደረጉ ይለናል ኦሪት ዘፍጥረት ምዕራፍ 3 ቁጥር 6 እስከ 12። ሁለተኛዋ ሔዋን ድንግል ማርያም ግን በቀራኔው ቆማ መስቀሉ ያማረ እንደሆነ የማሕፀኗ ፍሬ ለአይን እንደሚያስጎመጅ ለጥበብም መልካም እንደሆነ አየች። ለእርሱ ሆዷን ማደሪያዋ አድርጋ ሰጥታ ለእኛ ለሁላችንም አበላችን የሁላችንም አይኖች ተከፈቱ። ያን ጊዜም እርቃናችንን እንዳልሆንን አወቅን። የተጠመቅን ሁላችንም ልጇን ለብሰናልና ቅጠል ሰፍተው ማገልደም አላስፈልገንም፣ በገላትያ ምዕራፍ 3 ቁጥር 26 እንደተጻፈለን ስለዚህም ጸጋነ ሳይነ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ ኪያከ እግዚኦ ንዓኩት ነሲኣነ ጸጋ ዘእም መንፈስ ቅዱስ። ጸጋን ተቀበልን ሕይወትንም አገኘን በኢየሱስ ክርስቶስ በመስቀሉ ኃይል አቤቱ አንተ ከመንፈስ ቅዱስ ጸጋን ተቀበልን እናመሰግንሃለን እያልን ዘወትር በቅዳሴያችን ለማዜም በቃል የቀደመችው ሔዋን የገዛ ባሏ አዳም በፈጣሪ ፊት ከእኔ ጋር እንድትሆን የሰጠኝ ሴት እርሷ ከዛፉ ሰጠችኝና በላሁ ብሎ ከሷት ነበር። እኛ ግን ሁለተኛይቱን ሔዋን ድንግል ማርያምን በመክሰስ ፈንታ እርሷን ስለ ሰጠን ፈጣሪ እናመሰግነዋለን። ከእኛ ጋር እንድትሆን እንኋት ብለህ የሰጠህን ሴት የማይጸኗ ፍሬ አንተን ስለ ሰጠችን በላን እያል በፊቱ እንናገራለን። ዳግማዊት ሔዋን ድንግል ማርያምንም በቅዱስ ኤፍሬም ምስል ውዳሴ ስለ ሔዋን የገነት ደጆች ተዘጉ፣ ዳግመኛም ስለ ድንግል ማርያም ተከፈቱልን ከዕፀ ሕይወትን እንበላ ዘንድ አደለን። ይኸውም እኛን ስለ መውደድ መጥቶ ያዳነን የክርስቶስ ቅዱስ ሥጋውና ክቡር ደሙ ነው እያል እናወድሳታለን። ከእርሷ ያገኘነውን ፍሬ በበላችሁ ጊዜ ትሞታላችሁ የሚል ማስጠንቀቂያ ያለበት ሳይሆን ካልበላችሁ በራሳችሁ ሕይወት የላችሁም ተብሎ የተሰጠን ሕይወት ነው፣ በዮሐንስ ወንጌል ምዕራፍ 6 ቁጥር 53 እንደተጻፈ። ዮሐንስ እናቱ በመስቀሉ አጠገብ ነበረች። ያለ መንገድ ኃላፊ ለሆኑ ሰዎች በጌታችን መስቀል ዙሪያ ጎልተው የሚታያቸው ጠላቶቹ አይሁድና ሰይፍ የጣጠቁ ወታደሮች ብቻ ነበሩ። በጌታ ልብስ ላይ ዕጣ የሚጣጣሉት የመስቀሉ ስር ቁማርተኞች ጉዳይ ለመንገድ ኃላፊዎች እጅግ ብዙ ግዙፍ የሆኖ የሚታያቸው ርዕሰ ጉዳይ ነበር። እኛ ክርስቲያኖች ግን ብዕራችን የምናነሳውን ወይም የምናነሳላቸውና የምናስባቸው፣ የምንዘክራቸው ከመስቀሉ ስር ጎልተው የሚታዩን እናቱና ቅዱሳኑ ናቸው። መስቀሉ ጋር ደርሰው ድንግል ማርያምን፣ ዮሐንስንና ቅዱሳት ሴቶችንም ቅዱሳት አባቶቻችንንም ያላዩ ሰዎች ምንኛ ያልታደሉ እንደሆን እንመሰክራለን። ጌታ በተሰቀለበት በዛች ዕለት ከመቢታችን ከመቤታችን ጋር መግደላዊት ማርያም፣ የያዕቆብና የዮሳፍን እናት ማርያም፣ ሰሎሜ ከእነርሱ ጋርም ወደ ኢየሩሳሌም የወጡ ሌሎችም ብዙ ሴቶች ነበሩ ይለናል መጽሐፍ። አብረንህ እንሞታለን ብለው የነበሩ የሦስቱ ዓመታት ተማሪዎችም ወንዶች ደቀ መዛሙርት ፈርተው በሸሹበት በዛ ጊዜ እነዚህ ቅዱሳት ሴቶች እስከ መጨረሻው ሰዓት እናቱን ከበው በመስቀሉ ታማኝነት መገኘታቸው የሚያስደንቅ ነው። ጌታችን ከሐዋርያት በልጠው በመከራው ላልተለዩት ለነዚህ ቅዱሳት አነሥቶ ትንሣኤውን ከሐዋርያት ቀድመው እንዲያዩ በማድረግ ዋጋቸውን ከፍሏቸው ነበር። በዘመነ ኦሪት ሴት ልጅ በፍርድ ሂደት እንኳን ለምስክር አትበቃም ነበር። ሐዋርያትም የሴቶቹን የትንሣኤ ዜና ለማመን የተቸገሩ ለዚህ ነው። ጌታችን ግን የመከራ ወዳጆቹን የትንሣኤ ምስክሮች በማድረግ ክብራቸውን ከፍ አደረጋቸው። እመቤታችን ከመስቀሉ ሥር መሆኗ ከእነርሱ ወይም ከእርሷ ሐዘን ባሻገር የልጇ የሥቃዩ አካልም ነው። እንኳንም ርኅሩኅ አምላክ ይቅርና ማናችንም ቢሆን ብንሆን የወላጆቻችን ሐዘን ማየት ይከብንናል፣ እንባቸው ያስጨንቀናል፣ ቁጣቸውም ያሳፍረናል ያሸማቅቀናል። ጌታችን የሚወዱ አልዓዛር በሞተ ጊዜ እህቶቹ ማርያምና ማርታ ሲያለቅሱ የነበረውን ሁኔታ እናስታውስ። እርሷ ስታለቅስ ከእርሷ ጋር የመጡት አይሁድም አብረው አይቶ በመንፈስ አዘነ፣ በራሱ ታወከ፣ እንፋውንም አፈሰሰ ይለናል መጽሐፍ። ስለ ወንድማቸው የሚያለቅሱ እህትማማቾቹን ባየ ጊዜ ያዘነ ጌታ እናቱ ስለ ሆነችው ስለ ድንግል ማርያም እርሱ ስታለቅስ ሲያያት እጅግ መንፈሱ መታወኩን እናውቃለን። ግልጥም ነው። አቡነ ሺኖዳ ደግሞ ይህቺ ቅጽበት ጌታችን በልደቱ ያደረገውን የደገምባት ቅጽበት ረዓት ብለው ይነግሩናል። በዚህ ዓለም ሰው ሆኖ በተወለደባት በመጀመሪያዋ ዕለት አስቀድሞ የተመለከተው የእናቱን ፊት ነበር። ነፍሱን በአባቱ ልጅ በአደራ ከመስጠቱ በፊት ለመጨረሻ ጊዜም የተመለከተው ፊት የእናቱን የድንግል ማርያምን ፊት ነበር ይለናል፣ አቡነ ሽንዶዳ ሳልሳዊ። ቀጣዩን ክፍል በቀጣይ እንመለከተዋለን። ወስዋት ለእግዚአብሔር ወለ ወላዲቱ ድንግል ወለ መስቀሉ ክቡር። ይቆያል።